የሩት ይህት ዝምታዋን ሰብራ ትናንትና ሄርሜላን ልክ ልኳን ስትነግራ ነበር። እውነት ለመናገር ትናንትና ሜላት የተነገረችውን ንግግር በጣም ነው የተመቸኝ ማለት ነው። እና የእውነት ለመናገር እኔ ወይ ሜላት ወይ ሩታ ማለት ነው ሄርሜላን አግኝተው በጥፊ ልሰው ልሰው ቢተዋት እኔ አላዝንም ለሄርሜላ ማለት ነው። ምክንያቱም ሄርሜላ ማለት የሰውን ሕይወቱ የምትበጠብቅ ሰው ናት። ምንም ምንም ክፍተት ቢፈጠር በባልና በሚስት ይህን ያህል ገብታ ግን እኔ ደስተኛ አድርገዋለሁ። አንቺ ደስተኛ ካላረግሽው ለእኔ ስጭኝ ታይዋ እንደገና ደግሞ ከህይወታችን ውጭ እያለች አንድን የባለትዳር ሚስትን እንደዛ መናገር ወይም ሩታን እንደዛ መናገሯ ትክክል ስላል አይደለም። መጥፎ ሲስ ባለጌ ሲስ ስለሆነች ነው እንደዛ የምትናገረው ማለት ነው። ስለዚህ ባለጌ ሰውንና መጥፎ ሰውን ማስወገድ ነው ያለብን እንጂ ማበረታታት አይደለም ያለብን ማለት ነው። ምክንያቱም ታውቃላችሁ፣ ከዚህ በፊት ሰላም፣ አሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ከዚህ በፊት ታውቃላችሁ ሚ ሩታ በአብርሽና በሩታ መካከል ክፍተት ከተፈጠረ ቆይቷል። ነገር ግን ሩታ ምንድን ነው ያለችው? በኋላ ይችን ሄርሜላ የምትባለውን ወይም ዝጡ ዝጡት ሲያመጣት ይችን ሴትዮ ከህይወት ካስወጣ እኔ እናንተ ሰላም እንፈጥራለን፣ ስላለፈው ነገር ይቅርታ እንጠያይቃለን፣ ተዛራችንን በስነስርዓት እንመራለን ስትለው አብርሽ እሷን ከህይወቱ ስላላስወጣት ነው ግጭቱ እስካሁን ድረስ የደረሰው ወይም ደግሞ እስከዚህ እስከምትወልድ ድረስ የቀጠለው ማለት ነው። ወልዳ ራሱ እረፍት ማገኘት ማገኛ ያሳጧት ማለት ነው። እውነት ለመናገር ወልዳ ራሱ በትክክል እንዳትተኛ በትክክል እንዳትታረስ ነው። እያረጓት ነው በነገር እየኮተኮቱ እሩታል ማለት ነው። እና ማስላችሁ ከዛ አሁን ላይ ምን ይላል ህዝቡ? ግማሹ ህዝብ እሩታ ልክ አይደለችም፣ ሜላ ሄርሜላ ነው ትልቂቱ ይላሉ ማለት ነው። እኔ እንደው ምናችሁ ነው የሚያማችሁ? ቆይ ሄርሜላ ምን ላይ ነው ልክነቷ? የሰውም ባል የሰውም ባል የኔ ነው አምጩ ባልሽን ተይው። ታይ እኔ ደስተኛ አደርገዋለሁ አንቺ ደስተኛ ካላደረግሽው እያለኝ፣ መናገሯ ልክ ልክ ልክ ሆኖ ታያችሁ። ለናንተ እንደገና ደግሞ የሰው የሆነ ነገር በሰው ህይወት ውስጥ ገብቶ እንደዛ የሰውን ህይወት ማብካት፣ እንደዛ የሰውን ህይወት መበጥበጥ፣ እንደዛ አይነት ድርጊት የሚያደርግ ሰው ለእናንተ ልክ ሆኖ ታይቷችሁ ነው። እንደዛ ነው ሜላት ሄርሜላ ልክ ናት እያላችሁ የምትሉት ማለት ነው። እውነት ሄርሜላ በጣም ባለጌ ሰው ናት። ከሰው ህይወት መውጣት ነበረባት። በባልና በሚስት ክፍተት ይፈጠር ይፈጠር ትልቅ ክፍተት ራሱ ይፈጠር። ነገር ግን ይቺ ሴት ከህይወታቸው መውጣት ነበረባት። ሩታ ደጋግመ ተነግራለች። ሄርሜላ የምትባል ሴት ዩክ ህይወታችን ትውጣ ብላለች። ግን እሷ አልወጣ ብላ እየተጠናከነከች ነው ጠባቸውን ለራሱ እያጠነክረች ያለችው ማለት ነው እና አንድ ልጅ በወለዱ በባልና በሚስት መካከል ገብታ እያማሰለች ማለት ነው። እኔ ደስተኛ አደርገዋለሁ አንቺ ከደስተኛ ካላደርግሽው እኔ ያኖረሀለሁ እያለች ለእሱ ለራሱ ማለት ነው። ትዳሩን ሚስቱን ይቅርታ ጠይቆ ትዳሩን ቀጥ አድርጎ እንዳይኖር ማለት ነው። አይዞህ እኔ እኔ ከሱ አይበለጥ እንደዚ እንደዛ አረጋውልን እንደዚህ እያለች ማለት ነው። የእሱን ልብ ለራሱ እያዋለለች ማለት ነው። ችግር የለውም እሱ ይሄድ የሚቀመጥም ሩታ እንደሆነ አልፈልገውም ብላለች ማለት ነው። ስለአብረሽ ችግር የለውም ነገር ግን ይቺ ሄርሜላ በጣም ባለጌ ሴት ናት። በጣም ባለጌ ሴት ናት። እንደዚህ አይነት ሴቶችን ተባብራችሁ ማስወገድ ነው ያለባችሁ ጋይስ ማለት ነው። እንደዚህ አይነት ሴት ልትበረታታ አይገባም። በድራማም ሆነ በእውነታውም እንደዚህ አይነት ሴት በፍጹም ልትበረታታ አይገባም ማለት ነው። እንግዲህ አስቡት ሩታር ጉዙና ሩታር ጉዙና እሷ ከባሏ ጋር ስትላላስ ከባሏ ጋር ሚያስጠላ ሚያስጠላ ፎቶ ሲለቁ ከሚያስጠላ ሚያስጠላ ድርጊት ሲያደርጉ ሳይፋቱ ገና ማለት ነው። እንግዲህ አሁንም ወልዳ ለራሱ ማለት ነው አራስ ቤት እያለች ለራሱ ይሄው ከበቃ በነገር ከዛ አንድ የቤቷ ደረሰ እየሄዴ እውነት ለመናገር እኔ የሩታ ቤተሰቦች ዝምታቸውን እየመረጡ ስለምን እንደሆነ አልገባኝም ማለት ነው። ምክንያቱም ስንት ጊዜ የልጃቸው ባልውሽማ ስንት ጊዜ እግቢያቸው ገብታ የፈለገችውን ስትናገር ነበር። እና ይሄን ይህንን አይታ አይተው የሩታ ቤተሰቦች ራሱ እንዴት ዝም እንዳሉ እኔ በጣም እየገረመኝ ነው ማለት ነው። ኡ አለማለታቸው ወይም ደግሞ አብረሽ ላይ ፀባ አለማንሳታቸው በጣም እየገረመኝ፣ ትዕግስታቸውን እያደነቁት ነው ማለት ነው። ምክንያቱም የልጃቸው ጣውንት የሚባለው እንግዲህ ናት፣ የእግቢያቸው እየገባች እንደፈለገች እየተናገረች የምትወጣው። እንደውም ንኪን እስኪ እኔ እንደሌላው መሰልኩሽ? እንደ እኔ በምላስ አይደለም ንጹህ ልብ ስላለኝ ነው እንጂ ደግሞ እኮ ኮስት የምታደርገው ማለት ነው። እኔ በምላስ አይደለም እንትን የምለው በንጹህ ልብ እንጂ ማለት ነው። ንጹህ ልብ ኑሮ ሞተሻል ደግሞ አሁን ይሄ ህርም ልብ ንጹህ ልብ ነው የሚባለው፤ እውነት ለመናገር የሰውን ባል የሰውን ባል የሚያፈቅር ልብ ይሄ ንጹህ ልብ ነው የሚባለው። እኔ ይሄን ንጹህ ልብ አለው ማለት ነው። የእውነት የሰውን ባል የሚያፈቅር በሰው ህይወት ውስጥ የሚገባ ልብ ልብ የታመመ ልብ ጤና ያጣ ልብ ነው እንጂ፣ ይሄ ንጹህ ልብ አፍቃሪ ልብ አይልም። እናንተ እናንተ እኮ አፍቅራው ነው ወዲያው ነው እንዴት ተወዳለ? ነው የሰው ባል እንዴት ተወዳለ? የሰው ባል የሰው መሆኑን እያወቃችሁ የሰው ገንዘብ ማለት ነው። አሁን የሰው ገንዘብ የሰው መሆኑን እያወቃችሁ እንዴት ነው የምትወስዱት? ያ ሰው የኔ ነው የገንዘብ እያለ እንዴት ነው የምትወስዱት? እንደገና የሰው ባል የሰው ባል እንደሆነ እያወቀች እንዴት ነው የምታፈቅረው? ይሄ ጤነኛ የታመመ ልብ በሽታ የለከፈው ልብ ነው እንጂ የጤነኛ ልብ ወይም አፍቃሪ ልብ አይደለም። የሩታን ባል እንድታፈቅር ያደረጋት ማለት ነው ወይም ደግሞ እንዴት ልቧ ንጹህ ስለሆነ ምናምን አድርጋ የምታስበው እውነት በጣም ስህተት ነው ማለት ነው። ምክንያቱም ይሄ ልበ ንጹህነት አይደለም፣ ይሄ ልበ ድብንነት ወይም ደግሞ በቃ የልብ የልብ ችግርነት ነው እንጂ የሚያስረዳው ይሄ ልበንፁህነት አይደለም ማለት ነው ምክንያቱም የሰውን በሰው በሰው የሰው ገንዘብ በሰው ገንዘብ መከራከር በሰው ገንዘብ ማልቀስ በሰው ገንዘብ ታሞ መተኛት እንግዲህ አይታችኋል ሄርሜላ ከአብሪሽ ጋር አብሪሽ ለሩታ የሆነ ነገር ሲያደርግላት መኪና ምናምን ሲገዛ ለወርቅ ምናምን ሲያደርግላት የዛኔ እንግዲህ እሷ ታመምኩኝ ሄድኩኝ ሞትኩኝ ሄድኩኝ ሄድኩኝ ብላ ማለት ነው አንዴ ሀኪም ቤቱ አንዴ ቤቱ አንዴ ወዲህ ላይ ይልኛል አንዴ ወዲህ ታችለኛል እያለች ማለት ነው እንግዲህ ህዝቡን ስታስጨንቅ የነበረው እንግዲህ አብሪሽ ለምን እሷ ገጥሩ ጥሩ ጊዜ ያሳለፈ በዛ በዛ በሚያሳልፍበት ጊዜ ያንን ስታይ ማለት ነው እንደዛ የሆነችው ማለት ነው። ስለዚህ እውነት በጣም በጣም የታመመ ልብ ነው ያላት፣ ጤነኛ ልብ ንጹሕ ልብ ሳይሆን በጣም የተበከለ ልብና በጣም በሽተኛ ልብ ነው የያዘችው ሄርሜላ ማለት ነው። እውነትን ዛሬም ነገ ምን የሚደጋግመው፣ ጤነኛ ልብ ቢሆን የሄርሜላ ልብ እንደዛ አይነት ሰው አያፈቅርም፣ የሰውን ህይወት አይበጠብጥም፣ የሰው የሆነ ነገር አይመኝም። ጤነኛ ያልሆነ የተበከለ ልብ ስላላት ነው እንጂ ሄርሜላ ማለት ነው። እና ሜላ ትናንትና ልክ ልኳን ስለነገረቻት፣ ወንድ ጠፍቶ ነው። እኔ ራሱ እንዲ ወንድ ጠፍቶ ነው የሮታ ባላይ እንዲ ስግጥ ያልሽው ወንድ ጠፍቶ ነው። እኔ ደግሞ ወንድ አይጠፋም በአገሩ በአገሩ በሸገር ምድር ማለት ነው። ወንድ ደግሞ አይጠፋም እዛ ማለት ነው። አሉ አይደል? እናቤል ምናምን አሉ እነዛ ምናምን ለምን አታፈቅርም? የግድ ያብርሽ ላይ ስግጥ ያላቸው ለምንድን ነው? የሰው ልቧ ንጹህ ስለሆነ የሰው ባል ነው የሚመኘው አይደለ? እኔ እንደዚህ ልበ ንጹህነት አለው። እውነቴን ነው። እኔ በጣም ነው የተናደድኩት። እቺ ሄር ምን ለምሰራው ስራ እኔ በጣም ነው የምትናደደኝ። እውነት፣ የማይሆን የማይሆን የሚያስጠላ የሚያስጠላ ይሄ ምን ላለከናት የሚሉ ሰዎች ናቸው። ደሞ በጣም የሚያናድሩኝ እና በጣም የሚገርሙኝ እውነት እንዲሁ እንዴት ያሳባችሁ ነው? ቅንጥታታችሁ እንዴት ያሳብ ነው? ሄርሜላ ለክራይ ብላችሁ የምታስቡት ምን ላይ ነው? ለክ የሱን ሰው የሱን ማፍቀው ነው እኮ ሰው ሁሉ ለክ ነው። ያው ፍቅር ከባድ ነው አውቃለሁ። ነው ግን የሰው ገንዘብ እንዴት አርጊ ነው ማፍቀረው? የሰው እንደሆነ ይያወቁኝ። እንዴት ነው ልቤ በሽተኛ ካልሆነ ሆነ በቀር እንዴት ነው የሱን ማፍቀረው? በጣም ነው። ለማንኛውም ቪዲዮ ላይ ካሩ ለቤት አድርስ ኮና ሰብስክራይብ አድርጉ።